ህዋው ሲገባ የህዋው ሳይንቲስቶቹ ሰፈር እንግዲህ እንግዲ 1 አስራ ሁለት ዓመት ሊሆነኝ ነው። ሲገባ አንድ ኮንሰፕት እነሱ ጋር የለም በጭራሽ አይታወቅም? ምን ኢምፖስብል የሚባል ጽንሰ ሀሳብ አይታወቅም። ለዛሬ አልቻል ነው።

ጥቂት ቁጥር ባላቸውም በጎ ፈቃደኛ ኢትዮጵያውያን በማኅበር መልክ ተጠነሰሰም። ጽኑ ፍላጎት ያላቸው ኢትዮጵያውያን በመስኩ ምንም ያህል እንኳ ቀጥተኛ የትምህርት ዝግጅት ባይኖራቸውም ማሰብ የሚችሉት ድረስ አስበውም፣ በአስር ዓመት ጊዜ ውስጥ እዚህ ደረጃ ያደርሱታል ብሎ ከመነሻው ያመነ አልነበረም። ሐሳቡ ግን እውን ሆነ። እንደ በኢትዮጵያ ላሉም ደሃ ሀገሮች የስፔስ ሳይንስን ማሰቡ ራሱ ቅንጦት ነው የሚሉ ወገኖች አልታጡም። ራቅ ብለው የሄዱ ደግሞ የስፔስ ሳይንስ በኢትዮጵያ በእድል ይሁን በስህተት ሊመጣ አይቻለውም ብለው የሳይንሱን ግኝትና ውጤቱን ግን ሌት ተቀን የሚጠቀሙ ለሴኮንዶች ካለ ስፔስ ሳይንስ ውጤቶች ውለው የማያድሩ ሆነው ደግሞ ይገኛሉም። የኢትዮጵያ ስፔስ ሳይንስ ሶሳይቲም ሐሳቡን ገና ከመነሻው በአገር ደረጃም ቢሆን ያልጎነታተለው ጥቂቱ ነበረም። ነገር ግን አልወደቀም። ተስፋ በቀላሉ በሚቆርጡ ሳይሆን ራእይን ሰንቀው በተነሱ ሰዎች እጅ ላይ ነበርና አይወደቀም። ሐሳቡ እየተንገላታም ቢሆን ብዙ ፈተናዎችና ውጣ ውረዶችን አልፈው የዛሬው ደረጃ ላይ ደርሷል። የስፔስ ሳይንስ በኢትዮጵያ ለምን አስፈለገም ዋናውና መመለስ ያለበት ጥያቄ ነው። በአመለካከት ደረጃም በአብዛኛው ማለት ይቻላል የሀብታም ሀገሮች ዕጣ ፈንታ እንጂም የረባ ምግብ ለመብላት ለሚታገል ማህበረሰብ የስፔስ ሳይንስ ተገቢ አይደለም የሚሉ ወገኖችም አሉ። ከፍተኛ የገንዘብ አቅምንና ቴክኖሎጂን የሚጠይቅ በመሆኑ ከስፔስ ሳይንስ ይልቅ ሌሎች ቅድሚያ ልንሰጣቸው የሚገቡን ጉዳዮች አሉና ነው መከራከሪያቸው። ቅድሚያ የተባሉ ጉዳዮች ካለዚህ ቴክኖሎጂ ግን ሊፋጠኑ ካልቻሉስ የሚለውን ጥያቄ አብሮ ማንሳት ይገባል። ኢትዮጵያም በመቶ ሚሊዮኖች ዶላር ዓመታዊ የክራይ ክፍያን እየከፈለች ያውም የገዛ ሚስጥሯን ሊጠብቁ በማይችሉ ሀገሮች ላይ መውደቋ ማለት ነውና ይገባናል የስፔስ ሳይንስ የሚሉም ወገኖች አልታጡም። የኢትዮጵያን ስፔስ ሳይንስ ሶሳይቲ የቦርድ ሰብሳቢና በዚህ መስክ ላለፉት 12 ዓመታት ከፍተኛ ትኩረት ሰጥተው ማህበሩም የኢትዮጵያ መንግስት የዕቅድ አካል እስኪሆን ድረስ ለአሁኑ ደረጃ ካደረሱ ኢትዮጵያ መካከል ግንባር ቀደም ተጠቃሽ አቶ ተፈራ ዋልዋ ናቸው። አቶ ተፈራ ዋልዋን የብሪታንያን የስፔስ ሳይንስ ኤጀንሲን እና የብሪታንያን በአጠቃላይ አራት ዋና ዋና የስፔስ ሳይንስ ጥናትና ምርምር መንግስታዊ ተቋማትን በኦፊሴል ለመጎብኘት እና ውይይት ለማካሄድ በመጡበት አጋጣሚ ለንደን በሚገኘው የኢትዮጵያ ኤምባሲ ተገኝተው ማብራሪያም ሰጥተዋል። የዚህ ዝግጅት መነሻም ይኸው በለንደን የኢትዮጵያ ኤምባሲ ለዲፕሎማቶች የተሰጠው ማብራሪያም ይሆናል መጀመሪያ በህዋው ሳይንስና ቴክኖሎጂ ላይ ያለው ግንዛቤ የማን ግንዛቤ የምትለዋን መጀመሪያ ማየቱ ጥሩ ነው። የህብረተሰቡ ቁንጮ ማለት ኤሊት ወይም የህብረተሰቡ አመራርም ብለው አንድ ፓርቲ ወይም መንግስት ብቻ አይደለም፣ ህብረተሰቡ ውስጥ ያለ የህብረተሰቡን አስተሳሰብ የሚቀርጸው ለማለት ነው፣ ለኤሊት ኦፍ ሶሳይቲ በእኛና እኛን በመሳሰሉ ሀገሮች ያለው የዚህ ኃይል ተራውን ዜጋ አይመለከትም፣ አጀንዳውም አይደለም፣ አያውቀው። ይሄ ሀይል ያለው ግንዛቤ ምንድን ነው? የህዋው ሳይንስና ቴክኖሎጂ የበለጸጉ ሀገሮች የሚሰሩትና የሚጠቀሙበት የቅንጦት ሳይንስና ቴክኖሎጂ ነው። እኛና እኛን የመሳሰለ ድሃ ሀገሮችን አይመለከተንም ባይ ማነው? ይሄ ፖሊሲ አውጪ ህጋውጪ፣ በየዩኒቨርሲቲ ያሉ አካደሚሻንስ፣ የቢዝነስ መሪዎቹ ኤሊት የምንለው ይሄ ሀይል እንዲ ነው የሚያስበው። እና እውነታው ከዚህ ግንዛቤ ጋር ይሄዳሉ ከተባለ ዲያሜትሪካሊ ኦፖዚት ነው ከዚህ ግንዛቤ ጋር እንዴት? በምን በምን ታሳያለህ ነው? የህዋውን ሳይንስና ቴክኖሎጂ ውጤት ጥንትም ሆነ ዛሬ የማይጠቀም የዓለም ጥግ የለም። የህዋውን ሳይንስና ቴክኖሎጂን ውጤት አንድ የሰው ፍጡር የሚባል ሰው ዲዜብልድ የሚባል ካልሆነ በቀር የማይጠቀም የለም በዓለም ላይ ያለ ፍጡር እና የማይጠቀም የለም ብቻ አይደለም፣ ለቅጽበትም፣ ፎር ኤፍራክሽን ኦፍ ሰከንድ ማለት ነው፣ ሳይጠቀም አይቆይም። የስፔስ ሳይንስ ቴክኖሎጂንና ውጤቶችን ኢትዮጵያውያን በአብዛኛው ተጠቃሚዎች ነው። ነገር ግን የራሳችን የቴክኖሎጂ ባለቤት ለመሆን ያገደን ምንድን ነው? ዓለም ከአጽናፍ እስከ አጽናፍ ካለ ቴክኖሎጂ ውጤቶች መኖር ካልቻለ፣ እኛም ለደቂቃዎች ለመለየት የማንችልበት ደረጃ ላይ ከደረስን የቴክኖሎጂውም ባለቤት ለመሆን ፍላጎትን ማሳደረስ ለምን ተሳንን? ከተለመደውና ለበርካታ ድካም ወጪና፣ ከተሰራም በኋላ ለመቆጣጠር አዳጋች የሆኑ የቦታ አለቃቅ ስርዓቶች በዚህ ሳይንስ ነው ሊታገዙ የሚገባው። የሀገራችን የድንበር አወሳሰን ሁኔታዎችስ፣ የዘመናዊ ባቡር አገልግሎት ቁጥጥር፣ የኤሌክትሪክ መስመር ግንባታ፣ የኢንተርኔት ፈጣን አገልግሎትን ለማግኘት ም ኢትዮጵያም በተደጋጋሚ በአየር ንብረት ለውጥ ምክንያት የሚያጋጥማትን የድርቅ አደጋ ከወዲሁ ለመተንበይ የሚያስችላትን አቅም የምታገኘው በዚሁ ሳይንሳዊ መንገድ ስትታገዝ ነው። የሰው ልጅ የሚጠቀምባቸውን መሠረታዊ የልማት ፍላጎቶችን ላለመዛባት እንደ ሀገር ማከናወን የሚቻለውም በዚሁ የሳይንሳዊ ውጤቶች ላይ ስንመሰረት ነው። ከመቼም ጊዜ የበለጠ የሰው ልጅ በህዋው ሳይንስና ቴክኖሎጂ ላይ ጥገኛ ሆኗል፣ ዲፔንደንት ሆኗል። ከመቼውም ጊዜ በላይ በአሁኑ ዘመን በአንድ ሺህ አንድ ምሳሌዎች ማምጣት እንችላለን። ለምሳሌ አውሮፕላን እዚህ አሁን ሂትሮ ጥሩ እዚህ ለንደን ራሱ አውሮፕላን አንዱ ከላይ አንዱ ከታች ግማሽ ወደዚህ ግማሽ ወደ ልክ የእግር ኳስ ጎል አላለ የጎሉ መረብ መስሎ ነው የሚፈሱ። በዓለም በሙሉ ደግሞ አስቡት በዚች ኢን ፍራክሽን ኦፍ ዚስ ሰከንድ ስንት እነ ስንት አውሮፕላን አየር ላይ። በነገራችን ላይ አውሮፕላን አደጋ ደረሰ ሲባል አውሮፕላን አደጋም የሚደርሰው በብዙ ጊዜ አንዴ አልፎ አልፎ ነው የሚያጋጥም። በዓመት በሁለት ዓመት ይኸው ነው ያጋጥም። ሲያጋጥምም እሱም ቢሆን ወይ ሲነሳ ወይ ሲያርፍ ወይ ደግሞ የሆነ ቦታ ላይ ተራራ ጋር ተጋጨ የሚባል ነው እንጂ የምንሰማው አውሮፕላን ለአውሮፕላን አየር ላይ ተጋጨ የሚባል ወሬ እንሰማለን አንሰማም? አይደል? ዋይ ማን ነው እንደዚያ ብሎ የሆነ ወፎች መለ ግራ ቢሮ ይመስል እንዲህ ሲፈሱ የሚውሉት፣ ወደ ስፔስ ወጣ ብታይ እኮ የሆነ ግራ ቢሮ ነው የሚመስል የሚፈሱት። በምንድን ነው ሳይጋጩ? ሳተላይት ነው የሚመራቸው እያንዳንዱ ሳተላይት ማን ነው ታውቁታላችሁ? ስፔስ ሳይንስ ቴክኖሎጂ አንዷ አፕሊኬሽን። እና አሁን ኢትዮጵያስ አውሮፕላኖቿን በሀገሯና ከሀገሯ ውጭ ታዞራለች አታዞርም?